እና ለምትሳደቡ ስድብ ሰው ጥንብ ተብሎ አይሰደብም። እሺ ከገባችሁ ጥንብ አይደለም። እኔ እኔ ጥንብ አይደለም ጥንብ ሰው የሰው ልጅ ጥንብ ተብሎ ይሰደባል። የሰው ልጅ ሸሌ ተብሎ ይሰደባል። በጣም የሚያሳፍር ስድብ። እኔ ዛሬ ቤተሰብ ስለነብሩኬ ምናምን ሳይሆን እኔ ለራሴ አንዳንድ መልሶችን መርሶችን ስለኔ ለሚናገሩት ሰዎች በኮሜንት ለማገባቸው ነገር እየመጡ እኔ ጋር እየኮመቱ ለሚሳደቡ ልጆች አንዳንድ መልስ መመለስ ፈልጌ አይደለም፣ ግን መመለስ ስላለብኝ መመለስ አለብኝ። ገብቷቸዋል። እና አንዳንድ ልጆች አሉ ለማያገባቸው ነገር ጥልቅ ብሎ ስለ እኔ ሕይወት ስለ እኔ ነገር ለመናገር ለመጻፍ የወላችሁ፣ ልንገራችሁ፣ እኔ በነብሩኬ መስራት መብቴ ነው። ማንም አይከለክለኝም። ልንገራችሁ፣ ስለነ ብሩኬ የፈለግኩትን ብዬ መስራት መብቴ ነው። እነ ብሩኬን የመናገር መብት አላቸው። የሆነ ነገር ካደረግኩኝ ስለ እነ ብሩክ የመጥፎ ነገር ከሰራው አዎ እንደዚህ እንደዚህ ባትናገር ብሎ እነሱ ራሳቸውን መናገር መብታቸው ነው። ለምን ብሩኬን ሀይሚ ብዬ ጠራሁት እንጂ የሌላን ሰው ስም የማንንም ስም እዚህ ጋር አካትቼ የምሰራበት ነገር የለም። ስለ ምወዳቸው ስለ ማከብራቸው እሰራለሁ። በነቡርኬ ማንም የሚያቆመኝ የለም። ስለ ነቡርኬ ብናገር ማለት ነው። አንዳንድ ልጆች እንኳን ተናገርኩት፣ ትናንትና ምንድን ነው የተናገርኩት? ክፉ ወገን ነው የተናገርኩት? የተናገርኩት እኮ ፍቅሩ ቢገልጽ ላ ደስ ይለን ነበረ። ወይኔ ፍቅር ቢላ ደስ ይሄ ምን ምን ምን ያናደ እንዲያቃጥላል እኔ እንደዚህ ምንድን ያናደ አንዳንድ ልጆች ያናደዳቸው ምንድን ነው? እሱ አሮጊት ምናምን እንኳን ወንኩኛ እኔ እኮ አሮጊት ሁኜ እኮ ፊቴን እኮ አውጥቼ ነው እያወሩ ያለው። ይህ ፊቴ እኮ ይመሰክራል። ብትሳደቡ ባትሳደቡ፣ አይ ዶን ኬር እኔ ምንም አይመስለኝም። ገብቷቸው ምንም ነገር አይመስለኝም። ለምን እኔ ራሴን ስለማውቅ ማለት ነው። አሮጊት ሆንኩኝ፣ እንስሳ ደግ ሆንኩኝ። እድሜ እኮ ጸጋ ነው፣ መታደል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ማንም ስለ እኔ ቢያወራ ማንም እንደፈለገ ነገር ቢናገር፣ አይዶንኬር አይመለከተኝም። ግን ስለ እነ ሀይሜ እና ብሩኬ እኔ ክፉ ነገር የተናገርኩት ነገር የለም። ስለ እነ ብሩኬ እና ክፉ ነገር ተናግሬም አላውቅም። ለመናገርም ሰው እንኳን እንዲናገራቸው አልፈልግም፣ አይደለም እኔ ልናገር ቀርቶ ማለት ነው። እና ይሁን ነገር ሲባል በቃ እንደዚህ አድርጓ ምናምን ይሁን አጋግሎ ምናምን፣ ኮሜንት ላይ መጻፍ ምናምን መሳደብ በዚህ በረመዳን፣ አንደኛ ረመዳን፣ ሁለተኛ የእኛም የኦርቶዶክስ እንትን ነው ግን ጾም እንኳን ማይገድባችሁ ናችሁ የምትሳደቡት። በጣም ነው የሚገርም። ትናንትና ከሴት ልጅ የማይጠበቅ ስድብ ነበረ ሲሳደቡ የነበረ፣ እግዚአብሔርን ነው ምለው፣ ከሴት ልጅ የማይጠበቅ ስድብ። እንደኔ መስራት ስሩ ስሩ። ይሄ እኮ አሁን እኮ ምቀኝነትን ነው የሚያሳየው፣ ይሄ ምቀኝነትን ነው የሚያሳየው ማለት ነው። እና ለምትሳደቡ ስድብ ሰው ጥንብ ተብሎ አይሰደብም። እሺ ከገባችሁ፣ ጥንብ አይደለሁም እኔ እኔ ጥንብ አይደለሁም። ጥንብ ሰው የሰው ልጅ ጥንብ ተብሎ ይሰደባል? የሰው ልጅ ሸሌ ተብሎ ይሰደባል? በጣም የሚያሳፍር ስድብ ማለት ነው። እንኳን ሆንኩኝ ሸሌ ኮንኩም ጥንብም ኮንኩ እንኳን ጥንብ ሆንኩኝ እናንተ አታጥቡልኝም። ለእኔ ጥንብነቴ፣ ለእኔ ሸሌነቴ ደግሞ እናንተ እንደኔ እንትን አትሉም። ሸሌም ኮንኩ እንኳን ሆንኩኝ ግን አይባልም። እንደዚህ እንደዚህ በጾሙ ሰው አሁን ጥሩ ነገር የሚናገርበት ጸሎት የሚደረግበት ነገር ላይ ነው እንጂ እኛ ማዋል ያለብን እንደ ነገር ላይ ገና ለገና ብሩኬን ተሳ ብሩኬን ምን ብዬ ሀይሜን ያልኩት ፍቅሩን ቢገልጽላት ደስ ይለናል። ሁላችንም እንፈልጎ ነገር ነው የተባለው እንጂ ሌላ ምንድን ነው የተፈጸሙ። እሷ ደዚህ ምናምን አሮጊት ምናምን እንኳን ንኩኝ እንኳን ንኩ እኮ ፊቴን አሳይቼ ነው፣ ፊቴን አሳይቼ ነው አሮጊት ብትለኝ። ፊቴን ፊታችሁን ሳታሳዩ እናንተ ብትሳደቧላቸው አለ እንዴ? ቆንጆ ሁኑ አትሁኑ ምን ሆኖ ምን ሳይታወቃን እንደምትሳደቡት እኔ እኔስ ፊቴን እያሳየዋችሁ ነው። ብትሰድቡኝም አይ ዶን ኬር ምንም አይመስለኝም። ክርስቶስን ነው ምላችሁ። እኔ ግን ሰው ላይ አልደርስም። እኔ አንድ ቀን እነ ብሩኬ መጥፎ ነገር ተናግሬ አላቅም። መናገር ደግሞ ካለባቸው ዛፊቱ ሃይሚና ብሩኬ ብዬ ነው የምጠራው አይደለ ሃይሚና ብሩኬ። እኔ መናገር መብታቸው ነው አውቁም። እንዳስ ራሱ ማለት መብታቸው ነው ይሄ የነሱ መብት እና መብት ብቻ ነው። የነሱ ስም ጠርቼ ስለምሰራ ማለት ነው እንጂ ሌላ ሰው ማንም ሰው ስለ ነብሩኬን ሊያስቆመኝ ምንም እንዲያደርግ አይችልም። ማንንም አልሰማም። መስሚያ የጥጥ ነው። ትላንትና ምንም ባላተናገርኩበት ነው የስድብ እንትን ሲሳደቡ የነበር አንድ አንድ ልጆች በጾሙ ምድር እኛ ስንት ጸሎት የምናደርግበት ነገር አለ። ስንት እህታችን ድንብ ብሎ ነው ምናምን የሚባል ዩኒቨርሲቲ ላይ ስንት እህታችን መስዋዕትነት ሁና ለእነሷ እንኳን ድምፅ ብትሆኑ አይሻልም? እ የኔን ከምሰድቡኝ ድምፁ ናችሁ። ለእሷ ኮሜንት ብታደረጉ ብትናገሩ አይሻልም? ለዚህ ለምስኪኑ እህታችን እና እባካችሁ ለምትናገሩን ነገር፣ ለምትጽፉት ኮሜንት እባካችሁ ተጠንቀቁ። በቃ እውነቴን ነው የምና እኔ ምንም አይመስለኝም ግን ለማይ አገባችሁ ነገር ስትናገር ነው የሚያናደኝ። እኔ አይ ዶንት ኬር እኔ ሚዲያ ላይ ከወጣሁ በኋላ ማንሰደበኝ ማንሰደበኝ ልላ አልችልም። ማንም መሳደብ መናገር መብቱ ነው። ገብቷቸዋል እኔ ብቻ እናንተን አላስቀይማችሁ። አንዳንድ ልጆች አላችሁ እባካችሁ ስርዓት ያዙ፣ ስርዓት ያዙ። ስለነ ብሩኬ እና ስለነ ሃይሚ አይ እኔ የፈለግኩትን ኮሜንት እናንተ የፈለጋችሁትን ኮሜንት ማስቀመጥ መብታችሁ ነው አይደለ? እኔም ደግሞ የፈለግኩትን ኮሜንት ማስቀመጥ መብቴ ነው። ይሄ የኔ ሚዲያ ነው። እኔን የፈለግኩትን መናገር መብቴ ነው። ማንም ማንም አላስቀይም እንጂ መብቴ ነው። እናንተ ኮሜንት እንደምሰጡ አንዳንዶች ኮሜንት እንደምሰጡ እኔም ኮሜንት ጻለውና፣ ብሩኬ አስቴት መስጠት ካለብኝ አስቴት ጻለው። በጣም የሚገርመኝ ነገር በቃ ትናንሽና አነስተኛ ዩቲዩበሮች መደቆስ ትወዳላችሁ። መደቆስ እነሱ እንደዚህ ናቸው። ለምን ማንኛውም እኮ ማንኛውም ዩቱበር ታዋቂ የተባሉ ዩቱበር ጠቅላላ እኮ እንደኛ ትንሽ ነበሩ እኮ ትንሽ ነበሩ። አደጉ፣ ትልቅ ትልቅ ሆኑ። ልክ እንደኛ ነበሩ፣ ሲሰሩ ነበር። ልክ እንደኛ ነበረ ሲሰደቡ፣ የነበሩት አደጉ፣ አለፉ። በቃ ያን ታሪክ አለፉ። እኛም ደግሞ ነገ ይህን ታሪክ ደግሞ እናልፈዋለን። አነስተኛ ዩቱበሮች አይረቡም፣ አነስተኛ ዩቱበሮች እንደ ናቸው። እንኳን ሆነን ከሆንንም፣ አነስተኛ ዩቱበር ምስኪን እኮ ናቸው። ምን አለ ቢሰሩበት እንዳይሰሩ ሁሉ የሚደረጉባቸው ነገር ምን አደረግን የአነስተኛ ነጠቃቅን ኔትዎርክ ምን አደረግን ምንድን ነው ያደረግነው ምንድን ነው ያጠፋነው ይሄን ሁሉ ስንት የሚሳደቡት እንዳ አትሳድቡም እነሱን ስለምንወዳቸው ስለምናከብራቸው ብሩኬና ሀይሜን ስለምናከብራቸው ነው የምንሰራባቸው እኛ ስንሰራላቸው ለእነሱም አድማንድ አላቸው ከገባቸው ማለት ነው እኛ ስንሰራ እኛ ቪዲዮ ስንሰራ ከኛ ነው የሚቀባበለው ሰው ከገባችሁ ማለት ነው። ስለዚህ ብቻ እኔ እግዚአብሔር የስራችን ይስጥ ነው ብሎ እኔ ምንም ነገር አልናገርም። ቻው ቤተሰብ።